ና ማህደር በሸገር አድማጮቻችን ቀጥለን የምናልፈው ከዶክተር ብስራተ ማርቆስ ጋር በስብዕና ዙሪያ ወደምናደርገው ቆይታ ነው። በስብዕና ዙሪያ በተለይም የእያንዳንዳችን ስብዕናን አስመልክቶ ከሚያቀርብልን ተከታታይ ሀሳብ ቀጥሎ ይቀርባል። ዛሬም በድጋሚ ተገናኝተናል። ዶክተር ብስራተ ማርቆስ በጣም እናመሰግናለን። በጣም አመሰግናለን። ስብና በኢኔግራም የስብና ስርዓት አንጻር በሚለው ዙሪያ ላይ ዛሬ ደግሞ ቆይታ እናደርጋለን። ስብናና መክሊት ለስኬታማነት እና ተጽዕኖ ፈጣሪነት በሚለው መጽሐፍ የኢኔግራም የስብና ስርዓትን ተጠቅመሃል። የኤኔግራም የስብዕና ስርዓት መነሻ ሀሳብ ምንድን ነው? ኤኔግራም በጣም ጥልቅ የሆነ የስብዕና ርዕዮተ ዓለም ነው። የተመሰረተውም በሁለት የተፈጥሮ ህጎች ላይ ነው። መነሻው አንዱ ሶስቱ ወይ ሳልስቱ የተፈጥሮ ህግ የሚባሉት ናቸው። በዚህ ላይ ኤኔግራም የተጠቀመው ደመነፍስ ህዋሶችን፣ ልብና አእምሮን ነው። ሌላ ሁለተኛው ብዙ ጊዜ የማይነሳ ግን በሚስጥር የሚያዘው የተፈጥሮ ሰባት የተፈጥሮ ህግ ሎ ኦፍ ሰቨን የሚባል ብዙ ዘሎ ሰበን ምንድን ነው? አንድ ክስተት ተጀምሮ እስኪፈጸም ድረስ በውስጡ ሰባት ደረጃዎች እንዳሉት የሚተነትን ነው። ማንኛውም ነገር እስከሚፈጸም ሰባት ደረጃዎች አሉት። ሰባቱ ደረጃዎች እንደየስራው ይለያያል። እንደየስራው ክብደት፣ እንደኛ እንዳለንበት የሰብዕና ደረጃ፣ እንዳካሄዱን መረዳን፣ ግን ሰባት ሂደቶች አሉ። ሰባቱ ሂደቶች በተለይ አራተኛው ላይ ተስፋ የሚያስቆርጥ ሂደት አለ። አምስተኛው ላይ እያደገ ይሄዳል። ስድስተኛው ላይ እንደዚህ፣ ሰባተኛው ደግሞ እረፍት ነው ነው ነገር ማጣጣም ነው። ይህን ከምን ጋር ያገናኙታል? ፈጣሪ ዓለምን በሰባት ቀን ብዙ ጊዜ ተከራ መከራከር ለምን መፍጠር እየተቻለ ግን ሰባት ሂደት ውደት እንዳለው የምናውቅ በሚስጥር ነው። ሌላ ይህ በሚስጥርነት የተቀመጠው መጽሐፉም ላይ ለማነካካት እንደተሞከረው ቅዱስ ያሬድ እነዚህ ሁለቱ ሚስጥሮች አውቆም እንዴት ሰብ እና የተሟላ እንዳደረገው በሚነገርበት ጊዜ ነው። በተለይ ቁጥሮች ላይ ጥናት ያደረጉ አሁንም በቅርብ ወጣ አንድ መጽሐፍ አለ የመምህር ሰባት ቁጥጥር፣ የሚል እና በጣም ጥሩ ይህንን አይቶታል። ያሬድ በልጅነቱ ጊዜ በዘመኑ የሚሰጠው ትምህርት ሊረዳ አልቻለም ነበር እና ፈተና ሆነበት። ሊሳካለት አልቻለም። እና አንዴ ታዲያ ራሱን አገሎ በዛፍ ጥላ ስር ቁጭ ብሎ ነበር እና በዚያ ውስጥ አንድ ትል ስተገያያለ ዛፍ ላይ ለመውጣት ግን አልተሳካላትም። ስድስት ጊዜ ሞክራ በሰባተኛዋ ሞላች። ይሄ ትልቅ ምንድን ነው ንቃት ሰጠው። ነቃ። ያሬድ ነው የሚባለው። እና ይህም ሙከራውን አወቀ። ለካ ይቻላል ጥረቴን ነው በተለይ ያሬ በዛ ሰዓት ላይ እንግዲህ እንደሚባለው ውድቀት በሰባቱ ደረጃዎች ጥልቅ ነው። እንዲ ተመለካከት ውድቀት የሚባለው አንዱ ሀይላችንና መጣጥነን ላለማለት የሚያደርገው አራተኛው ስቴጅ ላይ ስንደርስ የወደቀን ይመስለናል። ግን ያ የሂደቱ አንዱ ሂደት ነው እና እሱ መረዳት ራሱ ብዙ ሰው እዛ ጋር ያቆማል። አይ የሆነልኝ የሚላል እሱ ወደ ሰፊው የሚናያል ይህን አወቃ ከዚ ቅዱስ ያሬድ ደግሞ ውስጡ ያለው መክሊቱ እንዲረዳ ያደረገው ሶስት ወፎችን አይቶ በዜማ ሲዘምሩ ካየ በኋላ ነው የተረዳው። ኢነግራም ስርዓት መነሻ ሀሳብም በከሀገራችን ከምሳ ስናገናኘው እንዴት ተዋህዶ እንዳለ ለማሳየት ይረዳል። ከላይ የገለጽካቸው ሁለት የተፈጥሮ ህጎችን ማወቅና በእነሱ መመራት ሙሉ ሰው እንደሚያደርግ ተንትንሃል። ሆኖም እነዚህን የተፈጥሮ ህጎችን እንዳናውቅ የሚያደርጉን ታዲያ ምንድን ናቸው? ቅድም እንዳልነው እንግዲህ እንደዚህ ሚስጥራት እየተባሉ በተለይ አንዳንድ አዋቂዎች፣ ፈላስፎች፣ ምሁራን ለበጎም ሊሆን ይችላል፣ አንዳንዴም ደግሞ ሰውንም ለመቆጣጠር ሊሆን ይችላል የሚይዙበት በቤተሰባችን ሳናቀውም ሊሆን ይችላል እና እነዚህ የተፈጥሮ ህጎችን እንዳናውቅና በእነሱ እንዳንመራ የሚያደርጉን የተለያዩ ምክንያቶች አሉ። ያው ቅድም እንዳልኩት የሀገር መሪዎችም እንደዚህ እንዳሉ ሆኖ አንዱ አስተዳደጋችን ነው። አስተዳደጋችን ምናልባት እነዚህን የተፈጥሮ ህጎች ያላወቁ ወላጆች ካሳደጉን ወይ አሳዳጊዎች በምንናቀ ሁለተኛ ያደግንበት ትምህርትና አካባቢ ተጽዕኖ አንዱ የሚወስነው ነው። ሌላው በህይወታችን የገጠሙ ፈተናዎች እዛው አዙሪት ውስጥ እንድንዞር፣ በተለይ የሰው ሰባቱን የአንድ ስኬት እንዳይሳካ የሚያደርጉን እነሱ ናቸው። ሌላው ያለንበት የስነ ባህሪ ጤንነት ደረጃ፣ ደስተኛ ነን፣ መካከለኛ ነን ወይ ዝቅተኛ የስነ ባህሪ ጤንነት ደረጃ ላይ እነዚህ ህጎች እንድንረዳ ና ንዳን አሁን ዝቅተኛ ና መካከለኛ ላይ፣ በተለይ ዝቅተኛ ላይ ለመረዳትም ፈቃደኛ ያለመሆን ነገር አለና እዛው አዙሪት ውስጥ የመንቀሳቀስ አለ። ስለዚህ እነዚህና የመሳሰሉ ምክንያቶች ናቸው። እነዚህ ምክንያቶች ግን ስለ ዓለም ያለንን ምልከታ፣ ቅድሚያ የምንሰጣቸው ጉዳዮችን፣ ትኩረታችንን የሚስቡ ጉዳዮችን ሚዛናዊ እንዳይሆኑ ስለሚያደርጉ በቃ አንድ ነገር ላይ አንድ ያየነውን ነውን ብቻ ነው የምንከተለው አዲስ አለም ያለ አዲስ ህይወት እንዲኖር እንደማይችል ነው አስበን በዛ ምንሄደው አላውቀውም ይህንን አዲስ ነገር ነው ይሄ ከላይ ከላይ ያለ ነገር ነው ብለን ወይ ደግሞ ትኩረት የማንሰጠው ይሆናል። ይሄ ደግሞ ያልተስማላ ሰብና እንዲኖረና ሕይወትን እኛ እንዳሰብናት እያደረግ ነው ይመስለናል፣ ግን እኛ ዞር ብለን ስላላየ ነው እንጂ ሕይወት ብዙ ነገር አላት። እሱ ነው በአንድ አቅጣጫ ብቻ እንደ ፈረስ እንደተልጓም እንደገጠመለት በአንድ አቅጣጫ እንድናይ የሚያደርገው የተፈጥሮ ሰባቱን ህጎችን ተረድተን ተግባሮችን በሰባት ጊዜ ደረጃዎችና ለመረዳት ብዙ ጊዜ የእኛ ሀገር ብቻ ሳይሆን የተለያዩ ሀገራት ነው፣ ወይ መፍጠን ወይ ደግሞ ተስፋ ቶሎ የመቁረጥ ምክንያቱም እቺን ራሱ ማወቅ ሰባት ሂደት ደረጃዎች ማወቅ እና መመራመር እንዴት እያንዳንዷን በህይወታችን የምትመጣውን ክስተት ፈተናዎችም ሆነ ክስተቶችን እንዴት አድርገን መፍታት እንዳለብን እንዴት አድርገን ወደ ስኬት ጎዳና መሄድ እንዳለብን ሰባቱን የደረጃ እንዳሉ ራሱ መጀመሪያ ማተማመን ከራስ ጋር ትልቁ የቤት ስራ የሚኖረን ነው እና እነዚህ ናቸው እንትኖቹ። ሌላ ተፈጥሮ ወደዚህ ቻለም ስመጣ ያው ሶስት የእውቀት ማዕከል ሰጣናለች እ ደጋግመን የምናወራቸው ናቸው እነዚህ ሶስት እውቀት ማገናት በሚዛይን አይነት ከተጠቀምን የተሟላ ውጤታማ ብቁ የበሰሉ የሚባሉ ሰዎች እንሆናለን። እነሱም የደመ ነፍስ የእውቀት ማዕከል፣ የልብ የእውቀት ማዕከልና የአእምሮ የእውቀት ማዕከል ይባላሉ። የደመ ነፍስ የእውቀት ማዕከል ጥቅሙ የሚረዳን እኛ ከተፈጥሮ ከህይወት ከ እንድንገናኝ ደመ ነፍሳችን ከህይወት እንዳለ በትንፋሽም ይሰማናል። ቀልባችን ደመ ነፍስ ስለ ሰውነታችን ስለ አካላችን ሙሉ መረጃ የሚኖረን ተመልክተን ደመነፍሳችን የሚነግረን አቅማችንን ማመጣጠን ነው። ጉልበት አለኝ ዛሬ ደክሞኛል ወይስ ጉልበት አለኝ የሚለውን በውስጣችን ደመነፍሳችን እና የተሟላ ማመጣጠና አሁን ላይ ዛሬ ላይ እንድንኖር በተለይቺ ብሪዚንግ ሲስተም ሜዲቴሽን ላይ ሁሉ የምንጠቀመው አሁን ላይ ያለችው አሷ ስለሆነች እሷን ብቻ ተከተሉ። ወደ ውስጥ እናስገባና ወደ ውስጥ እናስወጣ የምንለው አሁን ላይ ተረጋግተን ሁኔታዎችን እንዳመጣላቸው እንድንቀበል አንዱ የተሰጠን ስጦታ ነው። ሁለተኛው የልብ የዕውቀት ማዕከላችን ነው። ይህ ደግሞ ራሳችንም ሆነ ሌሎችን ያለ ገደብ እንድንወድ በቃ ይሄ ሁኔታዎችን አስቀማምጠን ሳይሆን ፍቅርን እንድናገኝ ክፍት ውስጣችን የተከፈተ በደስታ የተሞላን ሰዎችን የምንረዳ በሰዎች ቦታ ራሳችንን እናደርግ የሰዎችን ስሜት አዘን የምንካፈል ይቅርባይ እንድንሆን ደግ ሰዎች የምናስታርቅ ከሰዎች ጋር ትርጉም ያለው ግን ለመፍጠር እንድንችል የልብ ዕውቀት ማዕከል ተሰጥቶ ነው። ይህንንም አቻችንን ከደመነፍስና ከአእምሮ ጋር በሚዛን አይነት መጠቀም ሙሉ ሰው ያደርጋል። ለራሳችንም ሆነ ለሌሎች እውነተኛ እንሆናለን፣ አናስመስልም። ልዩ ልበሙሉና ህይወትን በማመስገን እንድንጀምር ያደርገናል። ሶስተኛው የእውቀት ማዕከላችን የአእምሮ የእውቀት ማዕከል ነው። ይህ አእምሮ የእውቀት ማዕከላችን የተረጋጋና ክፍት የሆነ አእምሮ እንዲኖረን አምራችን አንድ አካል ነው፣ አንድ የእውቀት ማዕከል እንጂ ሙሉ እንዳልሆነ እንድንረዳ፣ ጠንካራ ጎኑን መጠቀም ደካማ ጎንም አለው። ምክንያቱም ብዙ ጊዜ አሉታዊ ነገር ላይ ካተኮረ አምራችን አምራችን አያውቀውም፣ የትኛው አሉታዊ ነው፣ የትኛው አዎንታዊ ነው። የተሰጠውን ምክንያት ደርድር የተባለው መደርደር ነው፣ መቀመር ነው። ልብ ጋር ካላገናኘ ነው፣ ነገሮችን ወይ ከቀልብ ጋር ካላገናኘ ነው። በራሱ መንገድ ካል መረጃው የተደረደረበት ቦታ ነው። ፋይሉን አውጥተን የምንጠቀመው እኛ ነን። ትክክል። ስለዚህ አሁን ጠንካራ ጎንም አለው፣ ጠንቅ ደካማ ጎን ይጠቅማሉ እና የሰላ ስለዚህ ጠንካራ ጎኑን ከተጠቀምን የጠራና የሰላ ምራው እንዲኖረን ይረዳናል። በውስጣችን እንድንመራ ነገሮች የሚታዩን እንሆናለን፣ ቪዥነሪ እንሆናለን። በተለይ ሚዛናዊ ካረግ ነው ከልብና ከቀልብ ጋር የፈጠራ ክህሎታችን እንዲጨምር ያደርጋል። አዳዲስ ሀሳቦች ክፍት እንድንሆን፣ ራሳችንና ሌሎችን እንድናምንና ፈጣሪ ወይ ተፈጥሮ ሙሉ ለሙሉ እንድንተማመን አእምሯችን ያልገባው ነገር ቀልቧችን ይነግረዋል። አእምሯችን አንድ ዳታ ነው ገባነታ ከልብም የማገኘው መረጃ አንድ መረጃ ነው። እሱም ፋይል ውስጥ ይገባል። ቅድም እንዳልከው እና እነዚህን ማድረግ ነው ግን ሰዎች እንዴት ነው አሁን ለምሳሌ የደመ ነፍሳቸውን በደንብ እየተጠቀሙ እንዳልሆነ ወይ በሚዛናዊነት እየተጠቀሙ እንዳልሆነ ወይ አጉልተውታል ወይ ደግሞ በጣም አዳፍነውታል በምንድን ነው የምናውቀው? እስኪ የደመነፍስ እንኳን ብናይ ራሳችን ደመነፍሱን በሚዛን አይነት የማይጠቀም ሰው ካለ ራሱን ከፍ ከፍ ያደርጋል። እኔ እንዲህ ነኝ ጉድራ አለን፣ እናካብዳለን፣ የተወጣጠርን እንሆናለን። በቀላሉ የተበታተንና ግራ የገባን እንሆናለን። አቅማችን ብትንትን የሚልበት ሰነፍና ደካማ እንሆናለን። ውጤታን ማነት ይጎለናል። ልጉልበት ብቻ መልፋት ብቻ አቅጣጫውን በቃ ለፋለው ለፋለው፣ ሰላሳ ዓመት ይኸው ምንም ጠባ። ይሄ ደመነፍሳችን እየተጠቀምን እንዳልሆነ አንዱ የሚያሳይ መልክት ነው። በቀላሉ በትንሹ ነገር መናደድ የደመ ነፍስ ጉዳይ ነው። ንዴት በተለይ እንስሳ አለም ውስጥ በምንሄድበት ጊዜ ንዴት የደመ ነፍስ ጉዳይ ነው። የቁጣ ንዴት፣ ማስፈራራት ህይወትን መምራት ይከብደናል። እንግዲህ ይሄ ደመነፍስን በአግባቡ ካልተጠቀምን ወይ ሚዛናዊነት በጎደለው ወይ አጉልተነዋል ወይ አዳፍነናል። ልብን ደግሞ ይሄ ነው በጣም በአብዛኛው እንዲታወቅ የሚፈልገው ልባችንን በሚዛናዊነት ሳንጠቀም ስንቀርቡ ወይ በጣም ልባችንን ተጠቅመን ሰውን አዛዝን አሳዝነን ማታለያ ልናደረግ እንችላለን፣ ወይ ደግሞ ልባችንን አዳፍ አዳፍና እንሱን የምናየው በምንድን ነው ብናቀው፣ አንዳንዶቻችን በሰዎች ዘንድ ራሳችንን ያልሆነ የውሸት ምልከታ ይኖረናል። እኔ እንዲያለኝ እኔ እንዲያለኝ የማለት ራስን ማካበድ ሳይሆን የውሸት ኮምፕሊት ያካበደው ትንጥ ያለችው ይሄ ጭራሽ ያልሆነውን መሆን ማለት ራሳችንን ትክክለኛ ቃል ማስመሰል ነው። ራሳችንም ሆኖ በዚህ ሁኔታ እንዋሻለን። ሰውን ብቻ ሳይሆን ራስን መዋሸል፣ ስለ ራስ ስሜታችንን እንተርካለን፣ ስለ ራሳችን እንተርካለን። እኔ እኮ ደስ ያለኝ አሁን አታቁኝም፣ እንጂ እንጎርራለን። ስሜታዊ አንዳንዶች ደግሞ ስሜታዊ ወይ ድራማ ይሆናሉ። ሰዎችን ለማባበል፣ ለማታተል፣ ለማታለል፣ ለማጭበርበር የሙድና የስሜት መዋዠቅ ይኖረናል። ሰብዕናችን በጣም ብዙ ጊዜ ልብ ላይ መሰራት ያለበት የሚባለው ሰብዕናችንን የምንቀያየር ሰዎች አለን። ሰዎችን ያልፈለጉትን ማድረግ በማድረግ እና አድናቆት በመገለገስ ሰዎችን ለመያዝ እንሞክራለን። ሰዎች ላይ እንጠላጠላለን ወይ ከሰዎች ራሳችን እናገላለን። እውቅና አድናቆት ከሰዎች ብዙ እንጠብቃለን። የሰው ጉዳይ ነው። ምናልባት አእምሯችን ደግሞ ስናይ፣ አእምሯችን ላይ ብቻ ካተኮርን ወይ ደግሞ አእምሯችንን በጣም ከተጫንን አእምሯችን ውስጥ የሚመጡ የተለያዩ ሀሳቦችን መግታት ያቅተናል። በቃ አእምሮ ብቻ የሚፈታው ይመስለናል፣ ለሌሎቹ ፋታ አይኖራቸውም። ስለዚህ ብዙ ሀሳቦች ሲመጡ አይ፣ ቆይ ልረጋጋ የሚለው እንደነ ቀልብ አረጋጋው አሁን አቅም የለኝም እስኪ በየተራ ሰው አይበልጥም ትላለች ደግሞ ልብ ያንን ካላቻቻለ አእምሮን ብቻ ፍርሃትና ጭንቀት አሉታዊ አመለካከት ላይ ያተኩራል። ፍርሃትና ጭንቀት ላይ ያተኩራል። ለመወሰን እንቸግራለን። ሁሉን እንጠራጠራለን። ሁሉ ነገር በአእምሯችን ብቻ ተጠቅመን የምንፈታ ይመስለናል። አሉታዊ አመለካከት ስለ ወደፊቱ በማሰብ ስለምናስብ አሁን ላይ መኖር ያቅተናል። ሁሌ ዋትስ ካሚንግ ብለሆነ እና እነዚህ ናቸው እንግዲህ የኤንያግራም ስርዓት የተጠረጎሙበት መነሻ ምክንያቱ። እዚህ ላይ ደግሞ ትንሽ በሙዚቃ ረፍ መልሰናል አድማጮቻችን። ከዶክተር ብስራተ ማርቆስ ጋር በስብና ዙሪያ የጀመርነውን ተከታታይ ውይይት እያቀረብን እንገኛለን። ለዛሬ ስብና በኢኒግራም የስብና ስርዓት አንጻር የሚለውን ቀደም ሲል የተወሰኑ ነጥቦችን አይተናል። ቀጣዩ በኢኒግራም የስብና ስርዓት ውስጥ ዘጠኝ የስብና አይነቶች እንዳሉ በመጽሐፍ ገልጸዋል። እነዚህ የስብና አይነቶችን ለመለየት የተጠቀማችሁባቸው መስፈርት ወይም መለኪያዎች ምንድን ናቸው? እንግዲህ እነዚህ ዘጠኝ ተብለው የተቀመጡ ሰብናዎች የሚያመሳስላቸው ባህሪ ቢኖር ዋና ዋና የሚያለያያቸው ወይ ደግሞ ጥልቅ የሆነ መለየት እንድንችል የሚያደርጉን አሉ። እነዚህም በተለይ በመካከለኛ የስነ ባህሪ ጤንነት ደረጃ ላይ በምንሆኑበት ጊዜ የምናሳያቸው ባህሪያት ናቸው። አንደኛው ስለ ዓለም ስለ ህይወት ያለ መልከታ፣ ዘጠኙም የተለያየ አመለካከት ያላቸው የሚመሳሰሉ ቢኖሩም መነሻ ሀሳቡ ግን የተለያየ ነው። እንዲሁ ለማንሳት ያክል ተጠራጣሪ የምንላቸው የሰብና አይነት ብናይ እነሱ ቻለን በአደጋ የተሞላች ነው ነውና በምንም ማንንም ደግሞ ማመን አይማልም፣ በምንም ነገር እርግጠኛ መሆን አይቻልም። እነዚህ ቃላት በተደጋጋሚ የሚጠቀሙ አዊ ዊካናት ቢሹር ነው በእንግሊዝኛ ናት የለም ምልከታቸው። ስለዚህ እቺ ዓለም ላይ እርግጠኛ መሆን ካልተቻለ የራስን ደህንነት ማስከበር ቅድሚያ የሚሰጠው ጉዳይ ነው። ስለዚህ የራስ ደህንነት እንዴት ነው ማስከበር? ስራ ነው ወይ ደህንነቴን የሚያስከብርልኝ ሰው ላይ ተጠግቼ በምኖርበት ጊዜ ነው፣ መድን ስገባ ነው ደህንነት ጥቃት የቤተሰብ እንዴት ነው የምጠብቀው እና ገንዘብ አቆጣጠብ ላይ በጣም ጥንቁቅ የመሆን ነገር ነገሮችን አደጋ የሚመጡ አደጋዎች ላይ ነው ማተኮር ያለብኝ። ምክንያቱም የሚመጣ አደጋ በአደጋ የተሞላች ነው የሚያስቡ እንደዚህ አይነት አስተሳሰብ ያላቸው እንግዲህ ሁሉም እንደየስብ ናቸው። አለ ሁለት ረዳት፣ በዚህ ዓለም ላይ ፍቅር ለማግኘት መስጠት ያስፈልጋል። ስለዚህ ሰጥቶ መቀበል ነው፣ ይህ በልጅነታቸው ያመኑትም። ስለዚህ ለሰው የምሰጠው መልሶ እንዲከፍለኝ ላይ በውለታ የማሰር ነበር የሚታይበት ነው። ይሄ ግልጽ በሆነው አንፃር ይለያየናል። ዘጠኙ የሰብዕና ዓይነት ስለ አለም ያለ ምልከታ ቅድሚያ የምንሰጠው ሁለተኛው የሚለየን ቅድሚያ የምንሰጣቸው ወይ እሴቶች የምንላቸው ቅድሚያ የምንሰጣቸው ጉዳዮች ላይ እንድናተኩር። ቅድም እንዳነሳሁት የተጠራጣሪው ቅድሚያ የሚሰጠው ምንድን ነው? ደህንነት ማስከበር። ምንድን ነው? መጥፎ አደጋ፣ ስጋት የሚሆኑ ነገሮች ምንድን ናቸው የሚለው ነው። ረዳት የምንለው አሁን ቀደም ካነሳሁት ሳይ ሰዎች ሰዎችን ወይም ፍቅር ማግኘት ስለሆነ ቅድሚያ የምንሰጠው ከሰዎች መገለል ስለማልፈልግ ሰዎችን በሁለት አንድ በእርዳታ እንዲሁም መረዳት ሳይፈልጉ ሰዎች ያስፈልጋል እርዳታ ብለው በየጊዜው እየመጡ ሰውን ለመያዝ መሞከር ቅድሚያ የሚሰጡ ጉዳይ ነው። ትኩረታቸው የሚስበው ጉዳይም አሁን ረዳቶችን በምናይበት ጊዜ የተቸገሩ ወይ መንገድ ላይ የሚለምኑ ወይ ችግር ላይ ያሉ ሰዎች ላይ ቶሎ ትኩረታቸው ይሄዳል ምክንያቱም ስለ ዓለም ባላቸው ምክንያት የተነሳ ወደ ሁለተኛው ቅድሚያ የሚሰጧቸው ጉዳዮች ሰውን በሁለተመያዝ በሁለተ ለመያዝ ደግሞ የተቸገረ ቢገኝ ትኩረታቸውን ይስባል። በአራተኛ ደግሞ የሚለያየች የውቀት ማዕከል አጠቃቀም ሆን ተጠራጣሪዎች በአብዛኛው አእምሯቸውን ነው የሚጠቀሙት፣ ግን አሉታዊ ጎኑን ነው። ካልኩሌት አድርግ፣ እቺ ቃል ብዙ ጊዜ ተጠራጣሪዎች ቃል ናት። ካልኩሌት አድርግ ስቀምረው፣ ሳየው፣ ሳሰላው ይሄ ነገር ስጋት አለኝ አይታይኛ ትክክል እና አሉታይ ናቸው ይባላል። አይወዱትም እንደዚህ ሲባሉ በእርጋታ ነው የሚነገራቸው። አይ አእምሮ አሁን ታይ አመለካከታለሁ እና እንትናቸውን በጣም አእምሯቸውን ባላንስ አለማድረጋቸው ከሌሎቹ ጋር ከቀልብና ከልባቸው ጋር በአንጻሩ ደግሞ ረዳት የምንላቸው በአብዛኛው ልባቸው ላይ ነው። በልብ ነው ሰውን ለመያዝ በልብ ነው ልባቸው የሚያዝናል። ሩህሩህ ነው ግን ልብ ብቻ አይደለም። አንዳንዴ ለራሳችሁ ፍላጎት ማዙሩ የሚባለው ሰውን አዝነው ከዛ ሰው በቃ እግዚአብሔር ይስጥልኝ ተረድቻለሁ ብሎ ወይ ከሄደ እንዴ ሰጥቶ መቀበል ነው ይቻልማ። አይ አእምሯቸውን ደፍነውታል። የሚጠቀሙት የልብ ማዕከላቸውን እና በሁለተኛ ደረጃን ደግሞ ደመነፍሳቸው፣ ደመነፍሳቸው የሚነግራቸው ማለት ተቸገረ ማን አልተቸገረም። አእምሯቸውን ግን አዳፍነውታል። በሁለታማ ሰር አይደለም ሌላው ሰው በሌላ አይነት ነው የሚያየው እርዳታ ነው ሰው መርዳት ብቻ በቂ ነው። በሌላ አይን አለእና ሚዛናዊ አይደሉም። እንዴት ነው የሚጠቀሙት? የልብና የእውቀት ሌላው የምንለይባቸውን ዘጠኝ ይለያያል የሚያስቀድሙት የእውቀት ማዕከልና የማይጠቀሙት የእውቀት ማዕከል የተለያየ ዘጠኙ በዛ ይለያያል። ሌላ መጨረሻ ጓ ውስጣቸው ባለው መክሊትና ተልእኮ ነው የሚለያዩት። አንዳንዱ የመምራት አንዳንዱ የመምራት ሀይሌ መገብ፣ አንዳንዱ ለሰው ማገዝ ቅን ልቦና ማስታረቅ ሊሆን ይችላል። አንዳንዱ ስኬታማ ሆኖ ሌሎች ምሳሌ መሆን፣ አንዳንዱ አዲስ ተጽዕኖ ፈጣሪ የሚያደርግ ፈጠራን ማበርከት፣ የሙዚቃ የጥበብ እንደየሰብዕና ዓይነታችን የተለያየ አሉና በእነዚህ አምስት አንኳር አንኳር ዋና ዋና ምንላቸው እነዚህ የዘጠኝ የስብና ዓይነቶች ስራባት በመሀል ትንሽ ለማንሳት ሞክራል። እነዚህ ዘጠኝ የስብና ዓይነቶች አንዳቸው ከሌላቸው የሚወራረሱት ባህሪያት ሳለ? አዎ የሚገርመው ዘጠኙ ባህሪያት በፈተና በውድቀት ጊዜ በፊት የሚጠቀሙበት የነበረው ቅድሚያ የሰጡትን ስልት አልሰራ ብሎ ሲያዩት እንግዲህ እነዚህ በሶስቱና ሰባት ህጎች የምንለው ነው። በዛ ነው እንግዲህ የሚመራው። ያ ስልት አልሰራልኝም፣ ስለዚህ ወደ የትኛው ሊሄድ እንግዲህ የሶስቱን ህጎች የሚከተሉና የሰባት ህጎ ጥልቅ ነው። ይህም በዛ መሰረት ከሌላ የስብዕና ዓይነት ይኮረጃሉ። በዚኛው ይሄኛው ካልሰራ ከዚኛው የስብዕና ዓይነት ሊኮረጅ፣ ምክንያቱም የምንጠቀመው ሁለቱን ስልቶች ነው። የተፈጥሮ ህጎች ሶስቱ ላይ ሶስት ሳለስቱ የተፈጥሮ ህግና ሰባ ሰባቱ ሰባት የሚመሩ አሉ። ክስተቶች ልክ ሲፈጠሩ የሚንቀሳቀሱ ስብና ያላቸው የሰባት ቁጥር ብዜቶች ናቸው። በሶስት ደግሞ የሚመሩ አሉ። ሶስት፣ ስድስት፣ ዘጠኝ የሚባሉ የሰብና አይነቶች በእነዚህ መዋቅር የሚወራረሱት ባህር ያለ በዛ መሰረት ተወራራሽነት እንዲሁም አንዳንዴ ያምታታናል። እከሌ እንዲህ ነው ይመስለን ሲል፣ አይ አሁን ጥሩ ጤናማ ላይ ስላልሆነ ነው፣ ከንትና ወስዶ ነው ሰንባሬ ጤንነት ደረጃው እንላለን። እና ይህ እንግዲህ የተፈጥሮ ህጉ ምን ያህል ጥልቅ እንደሆነ እና ምን ያህል ውስጣችንን እየመራን እንደሆነ አንዱ ማሳያም ነው መወራርሻ ባህሪያቱ። እንግዲህ የዛሬውን በዚህ እናበቃለን። በቀጣይ ሳምንት ደግሞ ስንመለስ በስብና ዙሪያ ላይ የጀመርነው ተከታታይ ሀሳብ ስብናና የልጆች አስተዳደግ በሚለው ዙሪያ ላይ ያተኩራል። ለሳምንት ቀጠሮ ይዘን እንለያያለን። ለዛሬው ለነበረን ቆይታ ዶክተር ብስራተ ማርቆስ በጣም እናመሰግናለን። በጣም ከልብ ያመሰግናለን።